እድሜ ይስጠን እንጂ በሶሻል ሚዲያ ገና ብዙ ነገር እናያለን፣ ብዙ ነገር እንሰማለን ማለት ነው። ብቻ እድሜ ይስጠን። ብዙ የሚያስተምሩም ነገሮች አሉ፣ እንዲሁም ደግሞ ብዙ የሚያስገረሙ ነገሮች አሉ ማለት ነው እና ዛሬ እንደው ዞር ዞር ስል ግር የሚያለኝና እንዲሁም የታዘብኩት ወንድ ልጅ እንግዲህ ልክ እንደ ሴት ልጅ ብጃማ ለብሶ ሰራተኛ መስሎ እንደዚህ ሰራተኛ መስሎ ተቀጥሮ እንግዲህ የሰው ሚስት መንጠቅ ማለት በጣም ይከብዳል። እንዲሁም ደግሞ እሷ ሴትዮዋ ሲታወቃት ነው። መቼም ግን ባልየው አለመጠራጠሩ የወንድ ልጅ ቅርጽ፣ ምንም ቢሆን ያስታውቃል ማለት ነው። ልክ እንደ ሴት አይደለም አሁን ተእጃቸውም ሆነ ተእግራቸው እንግዲህ ወንድ ልጅ እና ሴት ልጅ አንድ አይደለም ማለት ነው። እና እንግዲህ ብዛማ ለብሶ አንድ ቤት ተቀጥሮ እንግዲህ ልክ እንደ ሰራተኛ ሆኖ ሲሰራ፣ እንዲሁም ሴቷን ሲያመግጥ ሰውዬው አለመጠራጠሩ ባልዮ ማለት ነው። አንዴ ነገር እኔ ግርም ያለኝ ነገር ፊቱን ውስጥ መቼም ይሸፋፈን፣ ነገር ግን ተእግሩ ተእጁ አለማወቁ እንዲሁም ደግሞ በጣም ግርም ያለኝ ሴትዮዋ ማለት ነው። አሁን ሴትዮዋ አንድ ቀን አውቆብኝ እንደዚህ ትታሪ ይበላሻል ብላ አለማለቷ፣ አለመፍራቷ፣ እንደው ደፋርነቷ መቼም ፈጣሪያቸውን እንኳን አያውቁም፣ በጨራሽ ሊያውቁ አይችሉም ማለት ነው። እና በጣም ይገርማል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንደምን አላችሁልኝ ከኔ ጋር ሁሉ ሰላም ነው አልሐምዱሊላ ለዚህ ቻናል እንግዲህ አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው ነባሮቹ ቤተሰቦች ደግሞ እንዴ እስከ ዛሬው እንግዲህ ላይክ እንዲሁም ሼር እያደረጋችሁ ኮሜንት እያደረጋችሁ አበረታቶ ይላለሁኝ እንግዲህ አንድ ወንድማችን በንጉስ ሚዲያ ላይ ኢንተርቪው እያደረገው ነበር፣ ማለት ነው ያው እንግዲህ ታሪኩን ሲያካፍለው፣ እኔና ባለቤቴ አራት አመታችን ተተጋባን፣ የአራት አመት ባለ ትዳሮች ነን። የአራት አመትም ልጅ አለን። አሁን ትምህርት ቤት እየሄደ ነው ልጃችን። እንደ ማንኛውም ሰው ሰራተኛ አንጣልኝ ትላለች፣ ከገጠር እኔ እማቃታለችና። እና ከገጠር ለአንጣ ብላ ስትለኝ እሺ ችግር የለውም ብዬ ያው እንደ ማንኛውም ሰው ታመጣለች። እኔ ሁለት ቦታ ነው ስራዬ፣ በጣም ቢዝ ነኝ። እንዲሁም ደግሞ ልቤን በሽተኛ ነኝ፣ ልቤን ያመኛል። ልቤን በሚያመኝ ሰዓት ሐኪም ቤት እጅ ተመርምሬ ያው ሶስት ወር ድረስ ግንኙነት እንዳታደርግ እንዳላደርግ እንዲሁም ደግሞ ነገሮች እንዳላነሳ ሀኪም አዞኝ ከሚስቴም ጋር ግንኙነት ማድረግ አልችልም እስከ ሶስት ወር ድረስ ነገር ግን የሁለት ወር ነፍሰ ጡር ነኝ አለችኝ የሁለት ወር ነፍሰ ጡር ነኝ ስትለኝ በጣም ተደናግጬ እንዴት ሊሆን ይችላል እኔ ሶስት ወር ድረስ ሀኪም ተጠበቅ ብሎ ግንኙነት አላደርግም እንዴት ብሎ ነፍሰ ጡር ሆነች ብዬ በጣም ተጠራጠርኩኝ ይሄንን እየተጠራጠርኩኝ እያለ ሰወጣ ስገባ ማታ ማታ ስመጣ የወንድ ጠረን እላይቷ ላይ አይባታለሁ አገኝባታለሁ አሳልፋለሁ። መልሼ ደግሞ መልሼ ስገባ እንደዚህ ደግሞ መልሶ የወንድ ጠረን እላይቷ ላይ ባለቤቷ ላይ አይባታለሁም። አንድ ቀን ሰራተኛዋን ና ይሄው ማለብ ማለብሶ የሚሰራውን ሰው ማለት ነው። እሱ እንዴ ነው ያው እሱ አላወቀውም እንጂ እኔማ ብዬ እነዚህ የሚመጣ ሰው አለ እንደ ብዬ ስጠይቃት፣ አረጋሽ ምንም ነገር የለም እኔም ስራ ያንሰርቼ መለሳለሁ። ያው እንዴ ተመላላሽ ነው እሱ ዛው ነው የሚኖረው ማለት ነው። ባልዮው ግን የሚያቀው ስራውን ሰርታ ሰርታም እንደምትመለስ ነበር የሚያውቀው ማለት ነው። እሱ ግን ተገጠር ጠቅልሎ መጥቶ እዛው ነው የሚኖረው ማለት ነው። ሰራተኛውቱን ስጠይቃት በጭራሽ የሚመጣ ሰው የለም ብላ አለች። እንደዚሁ በተደጋጋሚ ይኸው እንዲጠርን ሳይባት እንዲሁም ደግሞ ነፍሰ ጡርነች ስትለኝ እና ሚስቴን ተጠራጥር ያለሁና እንዴት እንዲታጣሩል ብዬ ነው የመጣሁት ብሎ ኢንተርቪው ለሚያደርገው ሲናገር ነበር ማለት ነው። እሱም እንግዲህ ተቀብሎ ያው ከቤቱ ድብቅ ካሜራ አስቀምጦ ያው ባለቤቱን ሲከታተሉ አልነበር ማለት ነው። እንግዲህ በድብቅ ካሜራቸው ያው በጣም የሚያስገርም ያስገርም በቃ እኔ እንጃ ምን ብዬ ልንገራቸው? በጣም ነው የሚያስገርመው፣ ወላሂ የልጅቱ ድፍረት ማለት ነው። ባለቤቷ ውጥት ሲልላቸው፣ በቃ ሰውየው ምጥት ነው የሚለው ይሄው ሰራተኛ ተብየው ማለት ነው ምትት እንዳያለ ቢጃማ ለብሶ ምናምን ነው የሚመጣው። ከዛ ብት ሲል ውልቅ ልቅ አድርጎ በቃ ያው ስራቸውን ይጀምራሉ ማለት ነው። ይዘፍናሉ፣ ይጫወታሉ፣ የፈለጉትን ነገር ያደርጋሉ ማለት ነው። እሳቸው እንደሚቀረጹ አያውቁም። ያው የሚያደርጉትን አድርገው በጣም የሚያስገርም የድፍረት ጥግ ማለት ነው፣ ያናናቋ ሴትዮዋ እንደዛም ሆኖ እንግዲህ በካሜራቸው የያዙትን ይዞ ያው እንግዲህ እውነቱን ሊነግሩት ለባለቤቱ ያንን የተቀረጸውን ቪዲዮ ሲያሳዩት ሲያሳዩት በቃ ማመን ነበር ያቃተው ማለት ነው። በጣም ነው የሚያሳዝነው። እንዴት ይህን ታደርጋለች? ይሄማ በጭራሽ ሊሆን አይችልም። እንዴ ይህች እኮ ሴት ናት አናግሪያት ያለውም ነበረ። ጭራሽ ጠይቀን ነበር ወንድ ይመጣል እንዴ ብያት ነበረ። እና ይሄ ወንዴ ነው ማለት ነው እያለ በጣም እየተገረመ ነበረ። እና አሁንም ከቤት ነው ያሉት። እቺ ከፌንጅ መያዝ እንትን ፈልግ ከሆነ አሁንም እንያዛቸው ሲሉት፣ እሺ ሁኔታውን አያለሁኝ ብሎ እየተሯሯጡ ነበር። ግን አስጠነቀቀው፣ አንተ ልብህም በሽተኛ ነ ምናልባት ከባድ ነገር ሊሆን ይችላል ብሎ ሲለው፣ ችግር የለውም ያው እንግዲህ ራሴ መቆጣጠር ይችላለሁ ብሎ እየተሯሯጡ ነበር ሲገቡ የነበሩት በዛ ሰዓት። እሳቸው ግን ስራቸውን እየሰሩ ነበረ። እንደዛውም ዛውም ሆኖ ግን ያው በድፍረት ሲገቡባቸው ሩጥ ብሎ ያው ጉፍታውን መጠምጠም ጀመረ ማለት ነው ወንድዮ። ከዛ እሳቸው እየተከራከሩ እያለ እሱ መጥረጊያውን እንሳ እየሰራ ያኔ ሰራተኛ ለመምሰል ማለት ነው። የድፍረታቸው ልክ! መሸሽም የለ ምንም ነገር የለም። ከዛም ምንድነው ይሄ ብሎ ሲጠይቃት እንደ ሰራተኛችን ናት እኮ ምናምን፣ ገለጥ ሲያደርጉት ያው ወንድ ነው። በጣም ይገርማል። የድፍረት ጥክ ማለት ነው። ያው በዛን ሰዓት እንግዲት እንዴት ይሄን ታደርጊያለሽ ምን አይነት አስተሳሰብ ቢኖርሽ ነው? ምን አይነት ንቀት ቢኖርሽ ነው? እንደዚህ ወንድ ልጅ ነው የሰው ወጣ እንደዚህ ሰራተኛ አስመስልሽ ምናምን ሲላት እኔ እኮ ሰራተኛ አይደለሁም እንዴ፣ ባለቤት እኮ ናት እቺ። ባለቤት ዱሮ ፍቅረኛ የልጅነቴ ምናምን አለ ማለት ነው። ይሄ ሰራተኛ ተብዬው እንዴ፣ ይመቻ ያገባሃት ሰማኒ ያላችው እንዴ የምን ሰማንያ ዘጠና ትላለች። ዙሮ ፍቅረኛ ያናት በጣም ነው የምንዋደደው፣ ለእሷ ብዬ ነው ታገጠር አዲስ አበባ ድረስ የመጣሁት እዚህ እንደሰራተኛ መስል ስለዚህ የምኖረው እሷም ፍቅረኛ ያን ብዬ ነው። እና እሷ እሱን ምንም አትወደውም፣ ያው ዝም ብላ ነው እንጂ እኔን ነው የምትወደው አላቸው ማለት ነው እዛ እሷን ደግሞ እሺ፣ እሱ ይሄን አለ ካንቺ ሲልስ ማ እውነቱን ነው? ግን እንደዚህ የሚለው የምር እኔን አትወጂኝም? እሱን እንደዚህ ሰራተኛ አስመስለሽ እሱን ይዘሽ ነው የተቀመጥሽው? ሲላት፣ አዎ እኔ እኮ ያው በቤተሰብ ግፊት ነው እንጂ እኔ ላንተ ስሜት የለኝም። እሱ የልጅነት ፍቅሬ ነው፣ ያው እኔን ተከትሎ ነው የመጣው። አሁን ተዛ ተገጠር እኔም ብሎ ነው የመጣው ስትለው በጣም ነበረ የተሰማው። እኔ እንጃ ወንድ ልጅ እንደዛ ሲሆን እንደ አንድ እንደዚህ ወንድ ልጅም ሲከፋ በጣም ነው የሚያሳዝኑት። በእውነት በጣም ነበረ ሲናደድ የነበረው እንደ ለቅሶም ሲተናነቀው የነበረው ማለት ነው። በገዛ ቤቱ እንግዲህ ተመልከቱ፣ ሁለት ቦታ ስራ ልቡን ገድፎ እየሰራ እንደዚህ የሰው ወንድ መቀለብ፣ ቤቱ አስቀምጦ መቀለብ ማለት እንዲሁም መከዳት ማለት በጣም ከባድ ነው። ብዙ ያኔ ትልቅ ስሜት ነው ማለት ነው። ያም የሆነና ዙሮህን ደግሞ ነፍሰ ጡር ናት። አንተ ሲሄ ይገርምሃል። አሁንም ነፍሰ ጡር የሆነችው እንዲሁም ደግሞ የልጅ አባት እኔ ነኝ፣ የአራት ዓመቱ ልጅ አባት እኔ ነኝ። አስቀድማ አንተ ጋር ተመጋባቷ በፊት ጸንሳ ነበረ። አለው ሲላቸው ማለት ነው። ይሄው ተሸፋፍኖ የሚሰራው ሰውዬ ማለት ነው እንዲያለ በቃ ውድ ቅና ያለ ፈንተና የነቀረው ይሄው ሰውየው ማለት ነው። በጣም ነበረ የሄድ የነገጠው። ተመልከቱ እንግዲህ አራት አመት ልጅ ልጄ ነው ብሎ ትምህርት አስገብቶ እንዲሁም የአባትን ፍቅሩን እየሰጠ አራት አመት ድረስ እንግዲህ ተመልከቱ የሰው ልጅ እያሳደገ የሴትየቱ ድፍረት ማለት ነው። እኔ እንጃ ረ እኔ ምን አስተሳሰብ እንዲሆነ ብቻ አላቅም። እንደዚህ ሰው ላይ እንደዚህ የሚጨክኑበትን መንገድ ብቻ እኔ ሊገባኝ አልቻለም ማለት ነው። እንደ የምንሰማው ነገር አንድ አንድ ጊዜ በጣም ነው የሚያስገርመው። በጣም ማለት ነው። ተመልከቱ እንግዲህ ይሄን ውላ አመት እስከሚያሳድግላት ድረስ ዝም ብላ ተቀመጣ። እንግዲህ የሰው ልጅ ማለት ነው። እንዲሁም ደግሞ ሁለተኛ እርጉዝ አሁን የሁለት ወር እርጉዝ ናት። እሱ ደግሞ ግንኙነት እንዳላደረጉ ሶስት ወር ድረስ ሐኪም እንደከለከለው ሲናገር ነበር ማለት ነው እና ሁለቱም የእሱ ልጆች አይደሉም። በጣም ነበረ። በቃ ልቡን በሽተኛ ነው። ፌን ተነቀለ፣ ውሃ ሲደፉበት ነበረ፣ በቃ ሲያራግቡበት። በቃ ከዛ ባሳር ተመለሰ። እንዴ ተመለሰም፣ ምንም አላለም። በቃ እሷንም አስወጡልኝ፣ ማየት አልችልም፣ ማየት አልፈልግም። እሱንም ደግሞ ያው ወደ ሕግ ቦታ አውሰዱልኝ እሱንም ማየት አልፈልግም ነበር ያለው። ያው እሱንም ወደ ሕግ ቦታ እሷንም ደግሞ ከቤት አስወጧት ማለት ነው። እንደገና በሁለተኛው ያው ሁለተኛውን ኢንተርቪው ሲያደርገው እንዴት ነው የምንደረሱ እሱስ እንዴት አደረግ ብሎ ሲጠይቀው ያው ጠያቂው እሱም ያው የእጁን ማገኘት አገኘት አለበት በጣም ትልቅ ወንጀል ነው። እንደዚህ ይሄን ሁላ አመት እንደዚህ ሲያደርገኝ፣ ለዚህም ቅጣቱን ማግኘት አለበት። እሷም ደግሞ ነፍሰ ጡር ስለሆነች ወደ ቤተሰቦቿ ሄዳለች። ወደ ቤተሰቦቿ ሄዳለች። ልጁ ግን ከኔ ጋር ነው። ያው ለምዶኛል። እኔም ልጄ ነው እሱም ያው እንዲያባቱ ነው። ምንም የሚያውቀው ነገር የለውም። ምንም የአብራኬ ክፋይ ባይሆንም አራት አመት ሙሉ እዚያው ወልድ አሳድግ ያለሁም ልጄ ነው ብዬ ተንከባከብኩ። አካባቢ ነው የሁላ ነገር ሲመጣ እኔው ጋር ነው የሚሆነው ብዬ አሁን ልጇንም እያሳደግኩት ነው ያለሁት በዛው ቀጥሌ እና አሁንም በማህፀኗ ላይ ያለውንም ነፍሰ ጡር ናት ዙሮ ይህንንም ችግር የለውም። እኔ ተፈጣሪ አላጣውም። ፈጣሪ ይስጣ የስራዋን ይስጣት እንጂ አሁንም እጠይቃት አለሁኝ። የሚያስፈልጋትን ነገር መቁናውን እጠይቃት አለሁኝ። ችግር የለውም ብሎ ሲል ነበር ማለት ነው። ተመልከቱ እንግዲህ እንደዚህ ይህን ሁላ ነገር አድርሳበት ይህን ሁላ ነገር በድ ይለው ለልጆቿ እንኳ ወደ ኋላ ላለም አሁንም ላልተወለደውም ለችግር የለውም የምፈልገውን ነገር አድርግለታለሁ፣ እንዲሁም ደግሞ ይሄን ልጄ ነው እያለ ሲል ነበር ማለት ነው። እና እንደዚህ ግን የእሳቸውን ነገር ተፈጣሪ አላጣውም፣ እሷንም ፈጣሪ የስራዋን ይስጣት፣ እሱም ደግሞ ቅጣቱን ያገኛል እያለ ሲል ነበር ማለት ነው እና ለምንድን ነው እንደዚህ በሰው ላይ ክፉ የምናስበው? ለምንድን ነው የሰው ልጅ ሆኖ እንግዲህ ተመልከቱ። እንደዚህ አይነት ነገር እንደዚህ የሰውን ሕይወት ማበላሸት ለምንድን ነው ሴቶችስ፣ እንዲሁም ወንዶችስ? ለምን ለዝች ላጭር እድሜ እንደዚህ የሰውን ሕይወት ማበላሸት ፈጣሪ የማይወደውም ብየላለሁ ማለት ነው። እና የዛሬው ቪዲዮ ይሄንን ይመስላል። ስለነበረን ቆይታ እጅግ በጣም አመሰግናለሁ። እንግዲህ ለቤት አዲስ ከሆናችሁ ቤተሰብ ሆኖ ላለሁም ሰላም ፍቅር፣ አንድነት ለሀገራችን ይሁንልን። ወሰላሙ አሌይኩም ወራህመቱላሂ ወበረካትሁ።